ሰላም ሰላም፣ እንዴት ናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በእያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ዴቪድ ቤካም ከዚህ ቀደም ባሳካቸው ክብሮችና ባገኛቸው የከበረ ስም ምክንያት ከዩናይትድ ኪንግደም የወቅቱ ንጉሳዊያን ቤተሰብ ገዥ ኪንግ ቻርለስ የማዕረግ ሽልማት ሊበረከትለት እንደሆነ ተሰምቷል። ይህንንም ተከትሎ ቤካም በእንግሊዝ ትልቁን የሰር ስያሜ ማዕረግ የሚጎናጽፍም ይሆናል። ፋብሪዚዮ ሮማኖ ያጋራውን መረጃ ላጋራችሁ። እንግዲህ ስለ ካሜሮናዊ ተጫዋች ብሪያም ምንቦሞ፣ እንግዲህ ብሪያም ምንቦሞ ወደ ማንቸስተር ዩናይትድ ማቅናት ይፈልጋል። መለያውኑም አጥልቆ በኦልትራፎርድ መጫወት ይፈልጋል። ከአርሰናል ከኒውካስልና ከተለያዩ ክለቦች የዝውውር ጥያቄ ቢቀርብለት እንኳን እርሱ ግን ማንቸስተር ዩናይትድን መርጧል፣ ከማንቸስተር ዩናይትድ ጋርም ስምምነት አለው ሲል ነው የገለጸው። ቀጣዩ የማንቸስተር ዩናይትድ የዝውውር ጥያቄም ብሬንትፎርድ ከተጫዋቹ ማግኘት ከሚፈልገው ጋር በጅጉኑ የተቃረበ መሆኑን ገልጿል። ከ60 እስከ 65 ሚሊዮን ፓውንድ የሚደርስ የዝውውር ጥያቄ ለንቦቹ በቂ ይሆናል ወይ የሚለውን ነገር አብረን እናያለን ሲል ነው እንግዲህ ፋብሪዚዮ ሮማኖ የገለጸው። ፕሪያም ቦ እንግዲህ ከማንቸስተር ዩናይትድ ጋር ሙሉ ለሙሉ ከስምምነት እንደደረሰና ሁለቱ ክለቦች ዝውውሩን ለማጠናቀቅ ከፍተኛ ጥረት ማድረግ ላይ ሲሆኑ ዩናይትዶችም ዝውውሩን በተቻለ ፍጥነት ለማጠናቀቅ እየሰሩ እንደሆነም አክሎ ተናግሯል። ማንቸስተር ዩናይትድ እንግዲህ ብሪያን ምቤሞን ለማስፈረም በዚህ ሳምንት መጨረሻ ከብሬንትፎርድ ጋር ከስምምነት እንደሚደርሱም የራስ መተማመን እንዳላቸው ነው እየዘገበ የሚገኘው። ካሜሮናዊ ተጫዋች ብሪያን ምቡሞን ፈልገው ያጡት ኒውካስትል ዩናይትዶች የካሪንግተን ምሩቁን አንቶኒ ላንጋ ለማስፈረም ኖቲንጋም ፎረስትን አናግረዋል። ታዲያ አንቶኒ ላንጋ ማንቸስተር ዩናይትድን ሲለቅ በኮንትራቱ ላይ ከወደፊት ሽያጭ 20% የማግኘት መብት የሚል አንቀስ ተካቶበት እንደነበር የሚታወቅ ጉዳይ ነው። ኖቲንጋም 50 ሚሊዮን ፓውንድ የሚጠይቁ ሲሆን እስከ 45 ሚሊዮን ፓውንድ በቂ ሊሆን ይችላል ተብሎ ተነግሯል። ማንቸስተር ዩናይትድ አሁንም ቢሆን በሪያል ቤትሱ ድንቅ የሆነ ተጫዋች ጄሰስ ሮድሪጌዝ ላይ ፍላጎት እንዳለው ተገልጿል። እንግዲህ ሮድሪጌዝ የሚባለው ተጫዋች በሪያል ቤትስ ድንቅ እንቅስቃሴን እያሳየ ከሚገኙ ተጫዋቾች ውስጥ አንዱ እንደሆነ ይታውቃል። የውል ማፍረሹ 29.5 ሚሊዮን ፓውንድ ነው። ተጫዋቹን እንግዲህ ለማስፈረም ፍላጎት እንዳለው ታውቋል። ከማንቸስተር ዩናይትድ በተጨማሪ የጀርመኑ ክለብ አሪቢሌዝ ብችም በተጫዋቹ ላይ ጥብቅ የሆነ ፍላጎት አለው ነገር ግን ማንቸስተር ዩናይትዶች ተጫዋቹን የማግኘት አድቫንቴጅ አላቸው። ምክንያቱም ደግሞ የአንቶኒን ዝውውር ወይም ደግሞ አንቶኒን እንደ ስዋፕ ዲል የመጠቀም ፍላጎት እንዳላቸውም ተገልጿል። በክንፍ መስመር ላይ እጅግ ድንቅ ከሚባሉ ተጫዋቾች ውስጥ አንዱ ነው። ታዲያ ማንቸስተር ዩናይትዶች የአንቶኒን ዝውውር እንደ አድቫንቴጅ ለመጠቀምም እንዳሰቡ ነው እየተገለጸ የሚገኘው ቪክተር ዮክሬሽ ማንቸስተር ዩናይትድ ለዩሮፓ ሊግ ፍጻሜ ከመድረሱ በፊት ማንቸስተር ዩናይትድን ለመቀላቀል ከፍተኛ ፍላጎት እንደነበረው ተናግረዋል። ሆኖም ግን አሁንም የተለያዩ አማራጮችን ማጤኑን የሚቀጥል ሲሆን የእርሱ ፍላጎት ሻምፒዮንስ ሊግ ብቻ ያማከለ ወይ ሌሎች ነገሮችን መሰረት ያደረገ አይደለም። ዩናይትድ ሽያጮችን በፍጥነት የሚያከናውን ከሆነ ስዊድናዊን አጥቂ የማግኘት እድል እንዳለው ተዘግበዋል። እንግዲህ የቪክተር ዮክሬሽ ፈላጊ ክለቦች ከሆኑት ውስጥ አንደኛው የነበረው የሰሜን ለንደኑ ክለብ አርሰናል ሲሆን፣ ሌላኛው የአጥቂ ስፍራ ተጫዋች ቤንጃሚን ሼሽኮ ለማስፈረም እጅግ መቃረቡ ተገልጿል። ይህንንም ተከትሎ አሁን ላይ ማንቸስተር ዩናይትድ ዮክሬሽን የማስፈረም ፉክክሩን እየመራ ሲሆን፣ ተጫዋቹን በእጁ የማስገባትም የተሻለ ድል እንዳለው እየተነገረ ይገኛል። ስፖርቲንግ ሊዝበን በቪክተር ዩክሬሽ ዝውውር ዙሪያ ከማንቸስተር ዩናይትድ ጋር ለመደራደር ፈቃደኛ መሆኑን ለማንቸስተር ዩናይትድ ባለስልጣናት አሳውቋል ተብሏል። በተጨማሪም በዚህ ዝውውር ላይ የፖርቹጋሉ አሰልጣኝ ሮበን አሞሪም ሚና እጅጉኑ የጎላ እንደሚሆንም ይጠበቃል። ታዋቂው የብሪትሹ ሚዲያ ቢቢሲ ስፖርት እንግዲህ ቪክተር ዩክሬሽ ከአሰልጣኝ ሮበን አሞሪም ጋር በድጋሚ አብሮ ለመስራትም ይሁንታውን ሰጥቷል የሚል ዘገባም አውጥቷል። የማንቸስተር ዩናይትድ 25% ባለ ድርሻ የሆኑት ሰርጂም ራትክሊፍ ማንቸስተር ዩናይትድ በዚህ የክረምት የዙገር መስኮት እስካሁን ድረስ እያደረገ የሚገኘው እንቅስቃሴ አመርቂ ነው ብለው ያምናሉ ተብሏል። ሰርጂም ራትክሊፍ ክለቡ እየሄደበት የሚገኘው መንገድ እጅጉኑ የተጠና ነው ብለው እንደሚያስቡም ሲገለጽ፣ በቀጣይ አዲስ ወደ ማንቸስተር ዩናይትድ ከሚመጡ ተጫዋቾች በተጨማሪ ክለቡ ሊለቁ የሚገባቸው ተጫዋቾች በቶሎ ሽያጫቸው እንዲጠናቀቅ ለስፖርቲንግ ዳይሬክተሩ ጄንሰን ዊልኮክስ ማሳሰቢያ እንደሰጡም ሲሆን ተነግሯል። ማንቸስተር ዩናይትድ እንግዲህ በክረምቱ የዝውውር መስኮት ሁም ከመቼውም ጊዜ በላይ እንግዲህ የነቃ ተሳትፎን እያደረገ ይገኛል። ከተጫዋች ሽያጭ በሚገኘው ገንዘብ እንግዲህ አዳዲስ ተጫዋቾችን የማምጣት ፍላጎት እንዳለው ነው በዛሬ ዕለት የሚወጡ መረጃዎች የሚጠቁሙት። የጣሊያኑ ክለብ ኢንተር ሚላን ራስመስ ሆይሉንድን ከማንቸስተር ዩናይትድ ለማስፈረም የቃል ጥያቄ ማቅረባቸው ተሰምተዋል። ኢንተር ሚላኖች በመጀመሪያ በግዢ አማራጭ ወይም ግዴታ በተካተተበት የውሰት ውል ተጫዋቹን ለማስፈረም እንደሚሞክሩም የተመላከተ ሲሆን፣ የማንቸስተር ዩናይትድ ሰዎች ተጫዋቹን በቋሚ ለመሸጥ እንደሚፈልጉም ተያይዞ ተገልጿል። በተጨማሪ ማንቸስተር ዩናይትድ ለዝውውሩ ከ45 ሚሊዮን ፓውንድ እስከ 50 ሚሊዮን ፓውንድ ይጠይቃል ተብሎም ይጠበቃል። ዩናይትድ እንግዲህ የፊት መስመር አጥቂ እስካላስፈረመ ድረስ ራስመስ ሆይሉንዱን የመሸጥ ፍላጎት የለውም። ተጫዋቹ በበኩሉ ከሴሪዮ ክለብ ኢንተር ሚላን የቀረበለትን ጥያቄ በጥሞና እያጤነ እንደሆነም ከሀገረ ጣሊያን የሚወጡ ዘገባዎች እያመላከቱ ይገኛሉ። ኢንተር ሚላኖች ራስመስ ሆይሉንድን የማስፈረም ፍላጎት አላቸው። ሁለቱም ክለቦች እንግዲህ ከስምምነት መድረስ ይችሉ እንደሆነ እናያለን። ኢንተር ሚላኖች ግን ሁሉም ነገር በእጃቸው ነው ሲል ነው እንግዲህ ፋብሪዚዮ ሮማኖ እየዘገበው የዚህ ተጫዋች መዳረሻ እንግዲህ የጣሊያኑ ክለብ ኢንተር ሚላን የመሆን እድሉም ሰፊ እንደሆነ ነው እየተገለጸ የሚገኘው። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካምን ሁሉ ሰመኘው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ ፈጽሞ እንዳይሰነጋ ሀብ